የሰላም ድምጾች፣ ያለ ሰላም ምንም። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የሥነ ሕዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም ለሁላችን፣ ሰላም ለሁላችን፣ ሰላም የሰላም የሰላም ድምፆች ወደ እናንተ መድረስ ከጀመረ ዛሬ ሶስተኛ ሳምንቱ ነው። ጤና ስትልን አድማጮቻችን። ለዛሬ ሴቶች ሰላምን በማስፈን ረገድ ስላላቸው ከፍ ያለ ሚና በተግባር እየታየ ልምድ ያላቸው እንግዳ አሉን። ከሰላም የሚገኘው ጥቅም እንጂ ከጸብ የሚገኘው ነገር አንተን አያስተዳድርህም ብላ እንድትመክር እናት የመጀመሪያይቱ ትምህርት ቤት ናት ብዬ አስባለሁ። ባለፈው ሳምንት የቀጠለውም የድራማ ክፍል ተዘጋጅቷል። እንደ ሰማሁት ከጋብቻ ጥያቄ ጋር ተያይዞ በቤተሰብ መካከል የሚፈጠር እሰጣ ገባ የተለመደ ነው፣ ግን በቶሎ መፈታት ይኖርበታል። ትንሽ የሚመስል የቤተሰብ ጉዳይ እያደገ ሲሄድ ትልቅ ሊሆን እንደሚችል ማየት አልቻለም መሰለኝ። ምን ማለት ነው? ከአዝማሪም ጋር እንቆያለን። እየተቻቻሉንም ካልሆኑን በስተቀር መጋጨቱ የሰላም ድምፆች፣ ለኩል ሰዓት ያህል ነው የሚስተናገደው። ለዝግጅትና መስተንግዶው ዳንኤል ብርሃኑ አብሬያችሁ ቆያለሁ። ያለው መልካም ጊዜ እንመኛለን። የሰላም ድምፆች ሴቶች በተለያዩ ደረጃዎች ሙሉ ብቃት ያላቸው ሰላም ፈጣሪዎች መሆናቸውን በተደጋጋሚ ቢያሳዩም ለሰላም መስፈን የሚያበረክቱት አስተዋጽኦ እጅግ በጣም አነስተኛ ነው ይላሉ ገሊላ ታፈሰ በ2016 ዓ.ም የሴቶች ሚና በኢትዮጵያ ክልላዊና አገር አቀፍ የሰላም ሂደቶች በሚል ርዕስ ባቀረበው ጽሑፍ መግቢያ ላይ። የጽሑፉ አቅራቢ እንደሚሉት በኢትዮጵያ ውስጥ ያሉ ሴቶች የተለያዩ የፖለቲካ፣ የጸጥታ፣ የኢኮኖሚና የማኅበራዊ ተግዳሮቶች ያጋጥሟቸዋል። በሌሎች ሀገሮች እንደሚታየው ሁሉ በኢትዮጵያ የሚከሰቱ ግጭቶች ሴቶችን ተመጣጣኝ ላልሆኑ ሥቃዮች፣ ጥቃቶችና የሰብአዊ መብት ጥሰቶች ያጋልጧቸዋል። ይህም የሰላምን አስፈላጊነት የሚያጎላ ሲሆን፣ የሴቶችንና የልጃገረዶችን ደህንነት ከማረጋገጥ ባለፈ የሴቶችን መብት ከማክበር ጋር የተያያዘ ነው። ከዚህ ጎን ለጎን የሰላም ሂደቶችን ዘላቂነትና ሕጋዊነት ለማረጋገጥ ትርጉም ያለው የሴቶች ተሳትፎ ወሳኝ ነው። በአሁኑ ጊዜ ግን ሴቶች በተለያዩ ደረጃዎች ሙሉ ብቃት ያላቸው ሰላም ፈጣሪዎች መሆናቸውን በተደጋጋሚ ቢያሳዩም ለሰላም መስፈን የሚያበረክቱት አስተዋጽኦ እጅግ በጣም አነስተኛ ነው ይላሉ ገሊላ ታፈሰ በ2016 ዓ ም የሴቶች ሚና በኢትዮጵያ ክልላዊና አገር አቀፍ የሰላም ሂደቶች በሚል ርዕስ ባቀረቡት ጽሑፍ መግቢያ ላይ። እያቀረብን የምንገኘው የሰላም ድምፆችን ነውና ሰላምን ለማስፈን የሴቶችን ሚና ማንሳቱ ተገቢ ይሆናል። ለዚህም ሴቶች ሰላምን በማስፈን ረገድ ስላላቸው ከፍ ያለ ሚና በተግባር የታየ ልምድ ያላቸውን እንግዳ ጋብዘናል። በስልክ ነው ያነጋገርናቸው። ያመሰግናለሁ። ስሜ ገነቴ ታደሰ ይባላል የምኖረው በአማራ ክልል ባህርዳር ከተማ ነው። ከአሁን በፊት የግል ስራ አለኝ። የግል ስራ ምርጥ ማገዶ ቆጣቢ ማምረት ነው። ከዛ ተጨማሪ ደግሞ ከሰላም እናቶች ከተውጣጡ የሰላም እናቶች ጋር በተቻለን አቅም ክልል እና ሁለቱን መስተዳደር አድርገን ያው ሰላምን ለመስበክና ለመዘመር በሀገራችን ዙረን ለልጆቻችን፣ ለህዝቡ አስተምረናል። ምን ያህል ጊዜ የሆናችሁ እሱን ነገር ስታደርጉ? ይሄን ስናደርግ በሁለት ሺ አስራ አንድ ነበር። አሁንም ይሄንን እንቅስቃሴ እንደቀጠላችሁ ነው ይሄ እንቅስቃሴ እንደቀጠለ ነው። እንቅስቃሴውም ስለቀጠለ በሁለት ሺህ አስራ ሶስት ደግሞ ወደ ማህበር ተቀይሮ ይሄ የሰላም አምባሳደር እናቶች፣ የኢትዮጵያ የሰላም እናቶች ማህበር ተብሎ ወደ ማህበር ተቀይሮ ደግሞ በማህበር ታግዘን በየክልሉ ተደራጅተን እንሰራለን። አሁን እንኳን በእንግድነት ላናግሮት የጋበዝኩት በሰላም መስፈን በኩል እናቶች በአጠቃላይም ሴቶች ደግሞ ያላቸው ሚና ምንድን ነው የሚለውን ነገር የተወሰኑ ሀሳቦችን ለማንሳት አስቤ ነው። ምንድን ነው? በሰላም ግንባታ ላይ እናቶች የመጀመሪያዎች ናቸው ማለት ይቻላል። ምክንያቱም እናት ከቤት ትጀምራለች። ከልጇ ከባሏ ወይም ከሚቀርባት ቤተሰቧ ጋር ከቤቷ ነው የምትጀምር። ከቤቷ ስለ ሰላም ካስተማረች ወጣም ሰላም ነው የሚጠብቃት ከዛም ደግሞ ከቤቷ ሰላም አስተምራ ከዛም ለጎረቤቷ፣ እዚያም ለአካባቢዋ ሲል ሰላም በአግባቡ ይሰፍናል። ይሄን እናደርግ ግን ሁሉም እናት ይሄንን ግዴታ ይወጣዋል ወይ? ግንዛቤው ያለው እናት ይሄንን ግንዛቤ ሊፈጥር ይችላል። ግንዛቤ የሌለው እናቶችስ ያገኙታል ወይ በሚል ነው። ከአሁን በፊትም ይችን ግንዛቤ ለመስጠት ነው ሰላምን ለማግኘት ራስ ሰላም ሆኖ ሕብረተሰቡን በእናትነት መልኩ ባሏን በሚስትነት መልኳ ልጇን በእናትነት መልኳ ከሰላም የሚገኘው ጥቅም እንጂ ከጸብ የሚገኘው ነገር አንተን አያስተዳድርህም ብላ እንድትመክር እናት የመጀመሪያይቱ ትምህርት ቤት ናት ብዬ አስባለሁ። ሁለት ሺ አስራ አንድ ጀምሮ እናንተም እየሞከራችሁ ያላችሁት አሁን ወደ ማህበር ያሳደጋችሁት የእናቶች እና ሰላም ጉዳይ ላይ እየሰራችሁ ነው እና እንደው ሰላምን ለማደፍረስ ምክንያት የሆኑ ነገሮች ምን ሆኖ አገኛችኋቸው? እንግዲህ ያው እንደ እናት መጀመሪያ ስንነሳ ያው በሁለት ሺ አስራ አንድ እንደሚታወቀው አስራ አንድ አስራ ሁለት ከዛም በፊት በዩኒቨርሲቲዎች የሚጫጫፉ ነገሮች ነበሩ፣ ብልጭ ድርግም የሚሉ ጸቦችም ነበሩ። በዚያ መካከል እናት ልጇን አንደኛ እግዚአብሔርን ነው የምታምን፣ ሁለተኛ ደግሞ መንግስትን ነው የምታምን። ልጇ ወደ ዩኒቨርሲቲ ስትሄድ በዋነኝነት እንግዲህ እነዚህን ሁለቶችን አመልካ ነው የምትሰደው ና በዚያ መካከል ላይ ያ ሳይሆን ቀርቶ ለምን መጣ? ምን ይሄንን እዚህ ደረጃ ሊያደርስ የቻለ ምንድን ነው ቢለውን፣ ከየክልሉ ተውጣጠን ተመካክረን ሰላም ሚኒስቴር በዚያን ጊዜ በተቋቋመ የተባበበት ወቅት ነበር። ከየክልላችን ለሴቶች ጉዳይ እንዲ እንዲህ አይነት ሀሳብ አስበናል። ልጆቻችን ልንመክር ልንዘክር፣ እነሱን ተንበርክከን አልቅፈን ለምንድን ነው ምትጣሉ? የሚጠቅመው አንድነት ነው፣ የሚጠቅመው ሰላም ነው። ሌላው ነገር ምን ያደርግላችኋል? እኛ ኮ የምንፈልጋችሁ ተምራችሁ እናቶቻችሁን መጀመሪያ ቤተሰቦቻችሁ፣ ከዛም ሀገራችሁ ከዛም ራሳችሁ እንድትጠጉ እንጂ ለሌላ ብጥብጥ አይደለም ወደ ሌላ ሀገር የምንልካችሁ ብለን ለመምከር ተጋበዝንና፣ መጀመሪያ ምክራችን ዝክራችን ዩኒቨርሲቲዎች ላይ ነው። ከመጀመሪያ ምን ጀምር ከልጆቻችን ነው፣ ከዛ ከመስተዳደሩ ነው። ከልጆቻችን ላይ ስንድር አስተማርነ በኋላ ተንበርክከን አልቀሰን ይሄ ላታደርጉ ቃል ግቡልን ብለን ነው በጥማችን ተደፍተን የእውነት እንባ እያለቀስን የምንለምናቸው። እና እነሱም በቃ አቅፈው አንስተው ይሄን ነገር አንደግምም በጣም የሚያጣላን ነገር ከዩኒቨርስቲው ችግር ካለን ችግሩን አስረጥርጦ ይነግሩናል፣ ከሴኔቱ ጋር በመነጋገር ከመስተዳደር ከሆነም ከመስተዳደር ጋር በመነጋገር አንድ ሀገር ሁለት ቀንም ሶስት ቀንም እየሰጀን እያደርን እየዋልን ልጆቻችን በንባ መልኩ ነው ምን መከር። ውጤት አያችሁበት? እዚያ ላይ ውጤት አግኝተናል። አሁንም እንደረገበ እንደቆመን የቆመ በጣም ውጤት አግኝተናል። እንግዲህ ትንኮሳዎች ባይቆሙም ሰፊ ሰፊ ውጤት ግን ተገንቶበታል። ከወይዘሮ ገነቴ ታደሰ ጋር ያደረግነውን ቆይታ አላበቃንም። እንደሰማችሁት ሰላምን ለማስፈን እናቶች ከየክልሉ ተሰባስበው ያደረጉትና እያደረጉ ያለውን ጥረት ውጤቱ የሚታይ ነው ብለውናል። ከነ ወይዘሮ ገነቴ ታደሰና አብረዋቸው የሚሰሩ እናቶች ሰላምን ለማስፈን የሄዱበትን ርቀትና የተገኘውን ውጤት እንዴት ጠብቆ ማቆየት እንደሚቻል ያነሱበት ክፍል አለ። ተጨማሪ ሀሳቦችንም ወደ ኋላ ላይ በምናቀርብላችሁ የቃለ ምልልሱ ክፍል እናሰማችኋለን። በአዝማሪ ጨዋታ አረፍ ብለን ስንመለስ ነው፣ ከወይዘሮ ገነቴ ጋር አብረን የምንመለስ ነው። አንወራወርም ነገር እንደ ድንጋይ የኔና ያች ጸብ አያልፍም ከሸምጋይ እንዲው ሰላ ሰላ እንዲው ሰላ በይ እንዲው ሰላ ሰላ ከፈጣሪ በታች ሽማግሌ ያውቃል፣ መክሮ ይሆንለት ዋሽቶ ያስታርቃል። መክሮ ይሆንለት ዋሽቶ ያስታርቃል። ዋሽቶ ያስታርቃል። አድማጮች አሁንም ከነ አስራት ጋር ነው የምንገኘው። ከአዝማሪ ጋር ቆይታ የምናደርግበት ዝግጅት ላይ ነው የምንገኘው። አስራት ቦሰና ና ቦታ ና ታደሰ አሁንም ከኛው ጋር ናቸው። የተለያዩ ጉዳዮችን እያነሱልን ቆይተዋል። ዛሬም የተለያዩ ሀሳቦችን በተለይ በሰላም በፍቅር በመከባበር በአንድነት ጉዳይ ላይ እያነሱልናል። ከጥላቻ ፍቅር ይሻላል ነው አደለ? ብዙ ጊዜ በማሲንቆ የምትለው እውነት ነው፣ እውነት ነው። እንዲያው ፍቅርን የሚያህል ነገር ምን አለን? በነጻነት እንደ ልብ የምትሄድበት እንደ ልብ የምታወራበት የሄድክበት ብትሄድ ደስታን እዚህ የምትሄድበት በቃ ፈጣሪ የሚወደው ነገር የሰው ልጅ የሚወድህ ፍቅርን የሚመስል ነገር ምንም ነገር የለም። በዛውም እኮ በዚህ በፍቅር ጉዳይ ውስጥ አብረን ስናይ ደግሞ ይቅር መባባል መቼም ባለፈው እንዳነሳው ቅድም እንዳነሳው መጋጨት ያለ ነው። ግን ይቅር መባባል የፍቅር አንድ አካል ይመስለኛል። ትልቁ ሰውና ሰው

እንትን እናደርገዋለን ማለት ነው ካለ ካለዛ ደግሞ አንተ አሁን ጎረቤት ከሆንክ ወይ መንደር አቅራቢያ ካለ መቱ ለአንተር እንደዚህ እያስቸገረች ሴትዮ እባክህ እንዲሁም ንሻላን ቤት የንትን ላደርግ ነው ምናምን ተብሎ ወደ ሽማግሌ ይመጣ አንተ ደግሞ መሰሎችን ይዘ ትመጣና ሲንቆጣቸው ብለህ መተህ አሳርቀህ ትሄዳለህ። ሽማግሌ ማለት እኮ ይሄ ነው፣ እና መልካም ነገር ነው። ፍቅር ማለት ትልቁ ነገር መቻቻል፣ መደማመጥ አንቺ ትብስ አንተ ትብስ ተተባባሉ እነዛ ሰዎች ወደ ከሁለት አንድ የነበረው ሰው ሁለት ይሆናል ሲያገባ፣ እሷም ያው እንግዲህ ስታገባ ሁለት፣ እዛ ደግሞ ሶስተኛው ወገን ደሞ ወደ ልጅ አንድ ሁለት እየተባለ እዛ ወደ ቤተሰብ የሚመጣው ከዛ ተነስቶ ነው፣ ከመቻቻል ከመፋቀር ማለት ነው። እስቲ በማሲንቆ ደሞ ትንሽ ነገር እናንሳ። እስቲ ደሞ ምናልባት የምታነሳቸው ከጥላቻ ከፍቅር ከይቅር መባባል ጋር ስለሚሆን ቦታነሽን በዚህ ላይ ታግዥናለሽ። ትንሽ ነገር ደግሞ ዛሬ ጥላቻ፣ ፍቅር፣ ይቅር ማባባል ላይ እናተኩር። እውነት ነው።

ዘመናን በስተቀር እየተቻቻሉን ካልሆኑን በስተቀር ሰዋብሮ የኖረ መጋጨቱ ላይቀር ሰዋብሮ የኖረም መጋጨቱ ላይቀር መጋጨቱ ላይቀር ነይለየን የመውደድ ሰላምን እናውርድ ነይለየን የመውደድ ሰላም እናውርድ ፍቅርነው ውበቱ የሚያምርበት ቤቱ የሚያምርበት ቤቱ ፍቅርነው ውበቱን

የሰላም ድምፆች የማሲንቆ ተጫዋቹና ድምፃዊው አስራት ቦሰና ከባልደረባው ቦታነች ታደሰ ጋር በአዝማሪ ጨዋታ ቆይታችን አብረውን ነበሩ። ሁለቱንም እናመሰግናለን። አድማጮች አሁን የምንመለሰው ከወይዘሮ ገነቴ ታደሰ ጋር ወዳደረግነው የስልክ ቃለ ምልልስ ይሆናል። ቀደም ሲል እንዳሰማናችሁ፣ ወይዘሮ ገነቴና ሌሎች ከየክልሉ የተውጣጡ እናቶች ከ2011 ዓ.ም ጀምሮ ሰላምን ለማስፈን የየበኩላቸውን ጥረት እያደረጉ ይገኛሉ። በተለይ በዩኒቨርሲቲዎች ተዘዋውረው ተማሪዎች የራሳቸውንና የትምህርት ቤቶቻቸውን ሰላም በማስጠበቅ ውጤታማ ስራ ስለመስራታቸው ነግረውናል። በማስከተል በሚኖረን ቀሪ ክፍል ቆይታ እነ ወይዘሮ ገነቴ ታደሰና አብረዋቸው የሚሰሩ እናቶች ሰላምን ለማስፈን የሄዱበትን ርቀትና የተገኘውን ውጤት እንዴት ጠብቆ ማቆየት እንደሚቻል ያነሱበትን ክፍል እናሰማችኋለን። ይህንን አይነት ጥረታችሁ ያስገኘው ውጤት አለ እያሉ ነው። ወይዘሮ ገነቴ እንዴት ጠብቆ ማቆየት ይቻላል የሚለውን እስቲ እናንሳ። ደግሞ ያው ውጤቱ ጥሩ ነው። እንዴት ጠብቆ ማቆየት ያልከኝ አንታውን ጥሩ ነገር ነው። አሁን ያን ጊዜ አጋጣሚውን በመጠቀም ያነው ያገኘ አነሳነው ሀሳብም ተቀባይነት አግኝቶ ተቀባይነት በሰላም ሚኒስቴር ሲያገኝ እኛም ደግሞ ራሳችን ለመሰዋት ጉልበታችን ጊዜያችን እንጂ ከየቤቱ የወጣን እናቶች ምንም አምስት ሳንቲም እንዳልነበረን ይታወቃል። ያችን የትራንስፖርት ችግር ከሀገር ሀገር የወሰደ ከምናርፍበትም በሴቶች ጉዳይ አማካኝነት አንድ ቀን ማደር ነው። ሁለት ቀን ሰርተናል። ያን ነገር እንዴት ተጠብቆ ማቆየት ይቻላል ለምትለው አሁንም የተደራጀ ኃይል ይሄን በየወሩ ከወር ሁለት ጊዜም እያገኘ የሚመክር የሚዘክር ቋሚ ሰው አልነበረም። አሁንም የለም። አዎ፣ አንዳንድ ጊዜ ተመሳሽነቱ ይኖራል። ችግሮች እንዳይፈጠሩ በስብሰባዎች እንገኛለን። እኛ እድሉን ስጡን ብለን ሰዓት ተሰጦን የተቻለንን መቼም እንዘረጋለን፣ ሀሳብ እናቀርባለን ምክንያቱም አገር ናት። አሁን ይቺ ሀገር ደግሞ እንድትበደል አያስፈልግም። እነዚህ ወንድማማቾች መጣላት የለባቸውም። እኛ ምክሩን ዝክሩን እያልን ነበረ። እኛ እናገኛቸው እንጂ ራሳችን እንሰዋለን። አሁንም ለምክር ወደኋላ እንል፣ ምክንያቱም ከህዝብ የተውጣጣነን ትንሽ ከበድ ያለን ይሄ ነው። አሁን ቋሚ ነገር ባለመኖሩ ባለተ የክልሉም በመሆናችን በምንፈልገው ሰዓት በምንፈልገው ጊዜ ያው በክልላችን እንሰራለን። እንደ ፌዴራል ግን ደግሞ ወጣ ብለህ የምንሰራበት አጋጣሚ ትንሽ ጎደሏለሁ ብዬ አስባለሁ። ሰላም መስፈን በኩል እናቶች በአጠቃላይም ሴቶች ሚናቸውን እንዲወጡ ቀደም ሲል አንድ የጠቀሱልኝ ነገር አለ። ግንዛቤ አንዱ ነው። ሌሎችስ የሚያስፈልጓቸው ነገሮች የሉም? ብዙ ነገር ያስፈልጋል። ምንድን ነው ብዙ ነገር የሚያስፈልገው? አንተ ሀሳብህ ጥሩ ሆኖ ሰላምን ለመፍጠር ሰላምን ለመገንባት ከቤት አልፈህ ከጎረቤትህ ከጎረቤት ሀልፈህ ደግሞ ከቀበሌ ከቀበሌ ሀልፈ ከክልል ስትጓጓዝ ሀሳብ ሲሄድ የሚያስፈልጉ ነገሮች ብዙ ነገሮች አሉ ምንድነው እነዛም ነገሮች አንደኛ ከሚመለከተው አጋር ጋር ተባብረህ ተመካክረህ ትራንስፖርት የሚያስፈልግ ከሆነ ትራንስፖርት የሚያቅረብ አንዳንድ የተለያዩ ወጪዎች አሉ። ለምሳሌ አሁን የሚያስ የሚገዙ ነገሮች አሉ እንደ ፖስተር ምናምን ሰርቶ እናቶች በእናትነታችን ምን አይነት ፖስተር ሰርተን ህብረተሰቡን እናስተምራለን በሚለው እሱንም ለማድረግ የፋይናንሻል ችግር አለባቸው ሴቶች። ይሄ የፋይናንሻል ችግር ከተፈታ ሴቶች ህይወታቸውን ለሰላም ለመስጠት እናቶች ህይወታቸውን ለሰላም ለመስጠት በስራቸው ያሉ እህቶቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ ጎረቤቶቻቸውን ለሰላም ለማስተማር ወደኋላ ኋላ ይሉ፣ ግን ብዙ ክፍተቶች አሉ። እንደው የመጨረሻ ጥያቄ ላድርገውና፣ ወይዘሮ ገነቴ እንግዲህ እናቶች እንደምትሉት ሰላም ደግሞ በጣም አስፈላጊ ነው፣ ከቤተሰብ ይጀምራል። ኃላፊነቱ ደግሞ የሁሉም ነው እንላለን። እንደውም ጠብቆ በማቆየት ኃላፊነቱ የማን ይሁን፣ በኃላፊነትስ ማን ነው መረከብ ያለበት ይላሉ? ይሄ ጥያቄ እኮ ከባድ ነው። ኃላፊነቱ እንግዲህ ለከሌ ነው ብዬ አሁን የሰላምን ጉዳይ ይሰጠዋለሁ። ኃላፊነቱ አንደኛ የሁላችን ነው፣ የሁላችን ነው። እኔ ከዚህ ቤት እስካለው ድረስ ቤቴም በሰላም አቆይቼ ለልጄ ካላስረከው እንዴት ብሎ ነው ያንን ርክክብ የሚያደርገው? ኃላፊነቱ የሁላችን ሆኖ ሁላችን ኃላፊነት አለብን ብለን ልጆቻችን መክረን መንግስትንም መክረን፣ ኃላፊነቱን በመንግስት ላይ አይደለም እንቆልለው። ኃላፊነቱን ሁላችንም ነው የምንወስድ። ለምን አገሩ የጋራ ነው አገሩ የጋራ ነው። በእርግጥ መንግስት ለመንግስት ማለት ይቻላል ቢሆንም ግን ብቻውን እኔ ከፖለቲካ ነጻ ነኝ ብያለሁ። መንግስት ብቻውን ሰላም አይፈጥርም። ለመንግስት ብናሸክመውም አይሰጠውም። ሀላፊነቱን የጋራ ማድረግ ነው ባይ። በጣም ነው የማመሰግነው ወይዘሮ ገነት ዘመ የአገር ካስማ ሴተኝኔ የበረታው በወ

የሰላም ድምጾች ላምሮት በዚህ ፕሮግራማችን ለእናንተ እያቀረብን የምንገኘው ድራማ ርዕስ ነው። ባለፉት ሁለት የድራማው ክፍሎች እንደምታስታውሱት ለአምሮት የወደደችውን ወጣት እናቷና አጎቷ አልተቀበሉትም። እሷ ደግሞ አብራው ለመኖር ከውጭ አገር ተመልሳለች። ሁኔታውን እንዳልጠበቀችው ያገኘችው ለአምሮት ነገሩ ግር ቢላት ራሷን እስከ መሳት ደርሳ ነበር። እናቷና አጎቷ ሐሳቧን እንዲቀበሉ ለማድረግ ጥረት እያደረገችም ነበር። በዚህም እጮኟ ወዳለበት መንደር ሄደው የሚሠራውን እንዲመለከቱ እንደ ጋበዘቻቸው የምታስታውሱት ነው። ለአምሮት ክፍል ሦስት ምን ይዞ የመጣ ይሆን? ቀጥሎ ይቀርባል። አዎ በሱ ጋር በሰንሰሩ ጋር ነኝ ብዙ አስኬድኳችሁ እንዴ? ማዘር ሳይመጡ እኮ እናውራ ብዬ ነው። ምን አሉ? ኡፍ በቃ ተዋቸውና እኛ እንጋባ። እንዴት ነው የምታስቢው? ቤተሰቦቻችን ኡፍ። አንተ ደግሞ ከልብ አትወደኝም ማለት ነው። እኔ ምን ላድርግ? እሺ በቃ እንደሷት በለኝ። ደረቴ እንደለቅሽኝ እኮ ደንዳና ልብ እንዲነቃ ብዬ ነው። ለአምሮቴ እኮ የእኔ ልብ ባንቺ ሊደነድን ይሆንልኛል ይመስልሻል? አውቃለሁ ፍቅርህም አይደለ ሰውስ ነኝ። ለማንኛውም እናቴ ልባዊ እየተሸነፈ ይመስለኛል። ማህደር የሚሠራውን ሥራ እዩ ብዬን ያመጣኋት ብዙም ሳትፈልግ ነው የመጣችሁ። እማ እማ መጣን። አሁን ግን እንዴት ነሽ ዳሜ? ከፍ ብሎ እኮ ነው መመሰለ እንዴ። እድሜ ለአንተ። በሕግ አምላክ፣ ቆይ አንዴ፣ ባለፈው ስትመጪ አስተዋወቅኩሽ። የዚህ አካባቢ አገር ሽማግሌ እየመጡ ነው እንዴት ዋሉ አባቴ። ዛሬ ከእንግዶች ጋር ነው የመጣሁት። ሰላምነን፣ ሰላምነን። እንዴት ናችሁ? እንዴት ናችሁ? ጥቁር እንግዳ ነው የምትሉት አይደለም? መቼም የዚህን አካባቢ ነዋሪዎች ወድጃችሁ መሞቴ ነው። ወርቅ ናችሁ የምር። አገራችንማ ወርቅ ነች እንጂ። የወርቅ መጨረሻ። አየሩ መቼም ግሩም ነው። አየሯማ እርጎ ነው። ብቻ ሰሞኑን የአገር ሽማግሌ የሚያሻውን ጉዳይ ላይ ሆነን ብዙም አላጫወትንህም። የሽማግሌዎች መኖር እኮ ጥቅሙ እዚህ ላይ ነው። እናንተን የመሰሉ አረጋውያን እያሉንማ በምድር ላይ የማይዘለቅ ተራራ የለም። ጥበብና ራስን ማየት ነው የሚፈልገው። እንደ ሰማሁት ከጋብቻ ጥያቄ ጋር ተያይዞ በቤተሰብ መካከል የሚፈጠር እሰጣ ገባ የተለመደ ነው፣ ግን በቶሎ መፈታት ይኖርበታል። ትንሽ የሚመስል የቤተሰብ ጉዳይ እያደገ ሲሄድ ትልቅ ሊሆን እንደሚችል ማየት አልቻልም መሰሌ። ምን ማለት ነው? አበጥረን አላየነው ማለቴ ነው አባቴ። በቤተሰብ መካከል በሚፈጠር አለመግባባት አይደለም እንዴ ወደ ጥቁር ደም ሲመራን የኖረው። ይህን ተከትሎ ደግሞ ወገነኝ ባዩ በጉዳዩ በመግባት ያባብሳል። በዛ ላይ ነገሩን ለማግነን ዳር ይዞ ቆሞ ወሬ የሚያናፍሰውን ብዙ ነው። እሱማ ወሬውን የሚነዛ ብዙ ነው። በቤተሰብ መሃል በሚፈጠር ችግር ስንት የገነነ ችግር ሲከሰት ኖሮ አልመሰለ ልጄ። ላለፈ ክረምት ቤት አይሰራም። ከዚህ በኋላ እንዳይቀጥል ነው እኛ ሽማግሌዎች እየጣረን ያለ። ይህ ትልቅነት ነው። እኛም ይህንን መደገፍ ያለብን ይመስለኛል። አይደል እንዲ አባቴ፣ የቤተሰብ ሰላም መሆን የሀገር ሰላም መሆን ያሉት ሀሳብ ትልቅ መሰረት ያለሆኑ ይሰማኛል። እስከ ዛሬ አገርን ያቆየልን እኮ እንደናንተ ያሉ ሽማግሌዎች ሲያደርጉ በኖሩት ጥረት ጭምር ይመስለኛል። አይደል እንዴን ፍቅር እውነት ነው። ከራሳችን መታረቅ፣ ከህሊናችን መታረቅ በሰው መመራት ቀርቶ በህሊናችን መመራት መልመድ ይኖርብናል። አሁን አስተሳሰባችንን መቀየር አለብን። እናንተ እየመራችሁን፣ ሁሉን እንደ ወንድም እና እህት እያየን ፍቅርን መልበስ የሚያስፈልገን ጊዜ ይመስለኛል። ፍቅርን ተላብሰን ጌጣችንን እናደርጋት። እንደኔና እንዳንተ ማለት እኮ ነው ማሪ። በልባችን ላይ ፍቅር ስናጸድቅ፣ ፍቅርን ስንለብስ የሚሆነው አይታየም። ኧረ ሰው ፈሪ አንቺ ልጅ እውነት። ማን ነው ፍቅርን የሚያህል ነገር በልብ ይዞ እንዴት ይሸሸጋል? ይህ ነው የሚያስፈልገን እያልክ አልነበረም አባባ? መቼም ወዴ የመጣሁበትን ምክንያት አረሱትም አደል? ምንም እንኳን ዋናው ሥራ የመምህርነት ቢሆንም እስካሁን ያወጎንን የሰላም አስፈላጊነት እውን ለማድረግ የበኩሌን ለመወጣት የምችለውን ለማድረግ ነው። መቼ አጣሁት? እኛም ከጎንህ ነን። ግን ለመፈጸም ያሰብከውን ዝርዝር ጉዳይ እንኳ አላጫወትከኝም። ይህማ ከእርሶ የምደብቀው አይደለም። ቆይ እርሶም ጉዳዩን ፈጽሞ ይመለሱ፣ እኔም የጮኜን ቤተሰቦች አካባቢውን ላስጎብኛቸውና እንጫወታለን። አባቴ፣ ይሁን ደግ ብለሃል። እኔም ሽማግሌዎቹን ከማስጠብቃቸው ደርሼ ልመለስ። ደህና አሉ ልጆቼ? ደህና አሉ። ደህናውኑ። እንዲህ ያለ ትልቅ እሴት እያለን ነው የማንግባባው። አይገር ምን ፍቅር። ፈረንጆቹ እንዲህ ያለ ባህል ቢኖራቸው ኖሮ የት ባደረሱት ነበር። ግን አሁንም አረፈደብን አይመስልም? ማሬ፣ ትክክል ብለሻል። እንዴ ሽማግሌ እኮ እየተመለሱ ነው። ምን ሆነው ነው? አንድ ነገር አስቤ እኮ ነው የተመለስኩት። ልጆች፣ አሁን የሚሄድበት ሽምግልና እንዲያው ከተጫወትነው ጉዳይ ጋር የተያያዘ ነውና እናንተም እንግዶቻችሁን ይዛችሁ ብትገኙበት ምን ይመስላችኋል? ብዬሽ ላማክራችሁ እኮ ነው ሌሎቹ ሽማግሌዎችና ባለ ጉዳዮች ካልተቃወሙ እኔ በበኩሌ ደስ ይለኛል። ማህደርን ሁሉም ያውቀዋል፣ ያከብረዋል። የእሱ ከእኛ ጋር መገኘት ለጉዳዩ ክብደት ይሰጠዋል እንጂ ጉዳት የለውም። አንቺን ብትሆኚ ቀረብ ብለሽ እንድታውቂን ይረዳሻል። ደግሞ እንግዳ ተቀባይ አይደለን። እንግዶቻችሁንም ቢሆን እንዲህ ባለ ሁኔታ መቀበል ተገቢ ባይሆንም ልማዳችንን ለማየት መልካም አጋጣሚ ይሆንላችኋል፣ ይመስለኛል። በደስታ እንጂ እማ አጎቴ አጎቴ። የዛሬውን ክፍል የተጫወቱልን ሩት ታየ እንደ ላምሮት፣ ዳዊት ደምሴ እንደ ማህደር፣ ሱራፌል ተካ እንዳገር ሽማግሌ ነበሩ። ደራሲው ደግሞ ቴዎድሮስ ተሰማ። የዛሬውን የሰላም ድምፆች ፕሮግራማችንን ልናጠቃልል ነው። ለዝግጅትና መስተንግዶ ዳንኤል ብርሃኑ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ የሰላም ድምፆች፣ ያለ ሰላም ምንም። ስለዚህ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግሥታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፔ ጋር በመተባበር የሚያቀርበው በሰላም ግንባታ ላይ የሚያተኩር የሬዲዮ ፕሮግራም ነው። ሰላም በዋጋ የሚተመር ሰላም ለሁላችሁ የሰላም ድምፅ